ሰላም ጤና ይስጥልኝ። ዶክተር አለም ነኝ። ቪያግራ በዚህ ሰዓት ለኤሬክታይል ዲስፈንክሽን ወይም የወንድ ብልት መቆም ችግር እንደ አማራጭ መፍትሄ ሲወሰድ ይስተዋላል። ቪያግራ ኪኒን ሆኖ በመዋጥ የሚወሰድ መድኃኒት ሲሆን በወንድ ብልት ላይ የሚኖረውን የደም ዝውውርን በመጨመር የወንድ ብልት እንዲቆም የሚያደርግ ነው። ይህ መድኃኒት የተለያዩ ተጓዳኝ የጤና ችግሮች የሚያስከትል ሲሆን በተለይ ሌሎች የጤና ችግር ያለበት ሰው ይህንን መድኃኒት ሲጠቀም ለከፋ ጉዳት ያጋልጠዋል። ቅድሚያውኑ ቪያግራ ሲሰራ ብልትን ለማቆም ታስቦ ያልነበረ ሲሆን የልብ ሕመምን እንዲሁም የደም ስር መጥበብን ለማከም ነበር የተሰራው። ይህንን በማከም ሂደት ላይ የወንድ ብልትን የማቆም መጠኑ ከፍ እያለ በመምጣቱ ለዚህ ለኤረክታይል ዲስፈንክሽን ወይም ለወንድ ልጅ ብልት አለመቆም ችግር እንደ መድኃኒት መወሰድ ተጀምሯል። በዚህ ቪዲዮ ቪያግራ ሲወሰድ በምን መልኩ መወሰድ እንዳለበትና ቪያግራ ሊያስከትላቸው የሚችላቸውን ተጓዳኝ ችግሮችን እንመለከታለን። በመጨረሻም የወንድ ብልት አለመቆምን የሚያስከትሉ ምክንያቶች ምን ምን እንደሆኑ እንዘረዝራቸዋለን። አብራችሁን ቆዩ። እንደተለመደው ይህን ቪዲዮ ማየት ስትጀምሩ የላይክ ምልክቷን በመጫን ያበረታቱን። ያሉትን ሐሳብም በኮሜንት መስጫ ላይ ያስፍሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። መልካም ቆይታ። ቪያግራ በሳይንሳዊ ስሙ ሲደናፊል ስባል፣ ይህ መድኃኒት የሚወሰደው በባዶ ሆድ ምንም አይነት ምግብ ሳንበላ ሲሆን በአማካኝ ከአንድ እስከ አራት ሰዓት ያክል የወንድ ብልትን ያቆማል። ይህ መድኃኒት መወሰድ ያለበት የግብረ ስጋ ግንኙነት ለማድረግ በታሰበ ጊዜ ላይ ብቻ ነው። ያም ማለት ይህ መድኃኒት መወሰድ ያለበት ግንኙነት ከማድረጋችን ከአንድ ሰዓት በፊት ቀደም ብሎ ነው። ይህ መድኃኒት ከተወሰደ ከአንድ ሰዓት በኋላ ስራውን የሚጀምር ሲሆን በአማካኝ ከአራት እስከ አምስት ሰዓት የሚቆይ የወንድ ልጅ ብልት መቆምን ያመጣል። ይህ መድኃኒት አንድ ሰው በአማካኝ ከ50 ሚሊ ግራም የሚወስድ ሲሆን ከ25 እስከ 100 ሚሊ ግራም ድረስ እንደ አማራጭ ቀርበዋል። ቪያግራን መውሰድ ያለበት ሰው የብልት መቆም ችግር ያለበት እንዲሁም ስንፈተ ወሲብ ያለበት ሰው ነው። ከመውሰዱም በፊት የህክምና ባለሙያ ማማከር እንዲሁም ባለሙያ በሚሰጠን አቅጣጫ ነው መወሰድ ያለበት። ያለ ባለሙያ የሚወሰድ ቪያግራ ለከፍ አደጋ ሊያጋልጠን ይችላል። እንደ አጠቃላይ ቪያግራ መውሰድ የሌለባቸው ሰዎች ለምሳሌ የናይትሬትስ ወይም የልብ ህመም መድኃኒት የሚወስድ ሰው ፈጽሞ ቪያግራ መውሰድ የለበትም። በተለይ የልብ ህመም መድኃኒቶች የደም ግፊትን ለመቀነስ የተሰሩ ሲሆን፣ እነሱ የተወሰዱ ቪያግራ በሚወሰድበት ጊዜ ለሃይፖቴንሽን ወይም የደም ግፊትን በእጅጉ እንዲቀንስ ስለሚያደርጉ እስከ ህይወት እልፈት ደረጃ ያደርሳሉ። ስለዚህ የልብ ህመም መድኃኒት የሚወስድ ሰው ቪያግራ አይፈቀደለትም። የልብ ህመም መድኃኒት የሚወስድ ሰው ብቻ ሳይሆን በአጠቃላይ የደም ግፊትና የልብ ህመም ያለበት ሰው እንዲወስዱ አይፈቀደላቸውም። ሌላው ቪያግራ እንዲወስዱ የማይፈቀደላቸው ከባድ የሆነ የጉበትና የኩላሊት ህመም ያለባቸው ወንዶች እንዲወስዱት አይመከርም። መርሳት የሌለብን ነገር ተጓዳኝ ችግሮች ሊያመጣ የሚችልና አልፎም ተርፎም እስከ ህይወት ህልፈት ሊያደርስ የሚችል መድኃኒት መሆኑን መዘንጋት የለብንም። በመቀጠል ቪያግራ ሊያደርሳቸው የሚችላቸውን ሳይድ ኢፌክት እና ህመሞችን እንመልከት። ቪያግራን በምንጠቀምበት ጊዜ ከመጠቀማችን ጋር ተያይዞ የተለያዩ ቀላልም ከበድ ያሉም ተያያዥ ህመሞች ሊያጋጥሙን ይችላሉ። ከነዚህም ውስጥ ራስ ምታት፣ የፊት መቅላት ወይም ፍህም መምሰል፣ ፈዘዝ ጭምት ማለት፣ የአፍንጫ መታፈን፣ እንዲሁም የምግብ አለመፈጨት ችግሮች አያይዞ ያመጣል። እነዚህ አሁን የጠቀስናቸው በብዛት የተለመዱና በጊዜያዊነት ደረጃ ቪያግራን መጠቀም ሊያስከትላቸው የሚችሉ ችግሮች ናቸው። ሌሎች ከበድ ያሉ እንዲሁም ብዙም ያልተለመዱና የማጋጠም እድላቸው ትንሽ ቢሆንም ሲሪየስ ሳይድ ኢፌክት አሉት። ከነዚህም ውስጥ የደበዘዘ እይታ እንዲሁም ሰማያዊ፣ ቀይ ቀለም ያለው እይታ ሊፈጥር ይችላል። ሌላው የደም ግፊትን መቀነስ፣ የጨጓራ ህመም፣ የወገብ ህመም፣ የልብ ህመም የመሳሰሉ ከበድ ያሉ ችግሮችን ሊያስከትል ይችላል። በህክምና ባለሙያ ታዞ የሚወሰድ ቪያግራ እነዚህ ቅድሚያ የጠቀስናቸውን ተጓዳኝ ችግሮች የማስከተሉ እድል ያነሰ ነው። ምክንያቱም በቂ የሆነ አስፈላጊውን ምርመራ ተደርጎ አግባብ ባለው መልኩ የሚወሰድ ከሆነ ቅድም የጠቀስናቸውን አይነት ተያያዥ የጤና ችግር የመድረሳቸው አጋጣሚ ትንሽ ነው። ማስተዋል ያለብን ቪያግራን መውሰድ ብቻውን ስሜት አያመጣም ወይም አያነሳሳም። ቪያግራ ስለተወሰደ ብቻ ብልት ይቆማል ማለት አይደለም። ቪያግራ የግንኙነት ስሜት ካለን ወደ ብልት የሚሄደውን የደም ፍሰት በመጨመር የወንድ ብልት እንዲቆም የሚያደርግ መድኃኒት ነው። ሰውነታችን የወሲብ ፍላጎት ውስጥ ለመግባት የሚያደርጋቸው ተፈጥሯዊ ሂደቶች አሉ። ለምሳሌ ነርቭ መነቃቃት፣ የነርቭ መልእክት መለዋወጥ የደም ዝውውር መጨመር የመሳሰሉት ሂደቶች ከተከናወኑ በኋላ ነው የብልት መቆም የሚከሰተው። ያለ እነዚህ ተፈጥሯዊ ሂደቶች ቪያግራ ብቻውን እነዚህን ተክቶ የብልት መቆምን ማስከተል አይችልም። ነገር ግን ሰውነታችን ተፈጥሯዊ የወሲብ ስሜት ውስጥ ከገባ ቪያግራ ወደ ብልት የሚሄደውን የደም ዝውውር በመጨመር የወንድ ብልት እንዲቆም የሚያደርግ መድኃኒት ነው። መገንዘብ ያለብን ለብልት አለመቆም ችግር ቪያግራን ብቸኛ መፍትሄ አድርገን መውሰድ የለብንም። ከቪያግራ ውጪ ሌሎች ለብልት አለመቆም እንደ የመንስኤው የተለያዩ ህክምናዎች እንዲሁም መድኃኒቶች አሉ። ስለዚህ በህክምና ባለሙያ ከሚደረግ የጤና ምርመራ በኋላ ለዚህ ለብልት አለመቆም መንስኤ እንደሆኑት ምክንያቶች ከጤና ጋር ተያያዥ ጉዳቶችን በማያመጣ መልኩ ህክምና ማግኘት እንዲሁም ቪያግራንም መጠቀም ይቻላል። ከዚህ በመቀጠል የወንድ ብልት አለመቆምን የሚያስከትሉ ጉዳዮችን እንመለከታለን። አይ ሆፕ ይህ ቪዲዮ እየጠቀማችሁ እንደሆነ አስባለሁ። የላይክ ምልክቷን በመጫን ድጋፎን ይግለጹልን። በኮመንት መስጫው ላይ ያሉትን ሀሳብ ያስፍሩልን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ሰብስክራይብ በማድረግ ቤተሰብ ይሆኑን። ተመሳሳይ ጤናነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶት የዶል ምልክቷን ይጫኑ። የወንድ ብልት አለመቆምን የሚያስከትሉ ምክንያቶች ከመመልከታችን በፊት የወንድ ብልት እንዲቆም ሰውነታችን የሚያደርገውን ሂደት በጥቂቱ እንዳሰው። በመጀመሪያ የወሲብ ስሜት መነቃቃት የሚፈጠረው በአእምሮአችን ውስጥ ነው። አእምሮአችን የስሜት መነቃቃት ውስጥ ሲገባ በነርቭ አማካኝነት ወደ ብልት መልእክትን ይልካል። በነዚህም መልእክት አማካኝነት የደም ዝውውር ይጀመራል። ከዛም በወንድ ብልት ውስጥ የሚገኙት የደም ስሮች ይነቃቃሉ እንዲሁም ስፋታቸውን እየጨመሩ ይመጣሉ። ይህም በብልት ውስጥ ብዙ የደም ዝውውር እንዲፈጠር ያደርጋል። ከዚህም በመቀጠል የተፈጠረው የደም ዝውውር በስፖንጂ ቲሹ ውስጥ ይያዛል ወይም እንዲሰበሰብ ይደረጋል። በመጨረሻም ቬኒስ የሚባሉት ደም መላሽ ቧንቧዎች የስሜት መነቃቃቱ እስኪያልቅ ወይም ወንድ ልጅ ስሜቱን እስኪጨርስ ድረስ ተዘግተው ይቆያሉ። ሰውነታችን ይህንን ሁደት በማከናወን የወንድ ልጅ ብልት እንዲቆም ያደርጋል። የወንድ ብልት አለመቆምን የሚያስከትሉ ምክንያቶች ስንመለከት ምክንያቶቹን በሁለት ግሩፕ ከፍለን እናያቸዋለን። እነዚህም አንደኛው በሰውነታችን ውስጥ ባለ ችግር ሲሆን፣ ሁለተኛው በስነልቦናዊ ጉዳት አማካኝነት የሚመጣ ድክመት ነው። በሰውነታችን ውስጥ ባለ ችግር የብልት አለመቆምን የሚያስከትሉ ምክንያቶች ያሉ ሲሆን ከእነዚህም ውስጥ የመጀመሪያው ነርቭ ዳሜጅ ወይም የነርቭ ችግር ነው። ቅድም ሰውነታችን የወንድ ብልት እንዲቆም በሚያደርገው ፕሮሰስ ላይ እንደተመለከትነው ነው፣ ነርቭ የመጀመሪያውና ዋናው ጅምር የሚጀምር የሰውነት ክፍል ነው። በዚህም ምክንያት ከዚህ በፊት የነርቭ ችግር ካለ ለወንድ ልጅ ብልት አለመቆም የመጀመሪያው ምክንያት ሊሆን ይችላል። ሁለተኛው አነስተኛ የደም ዝውውር በሚኖር ሰዓት የሚፈጠር የብልት አለመቆም ችግር ነው። አነስተኛ የደም ዝውውር እንዲኖር ከሚያደርጉ ዋነኛ ምክንያቶች ውስጥ ለምሳሌ ከፍተኛ የደም ግፊት ህመም፣ የልብ ህመም ችግሮች የስኳር በሽታ የመሳሰሉት ህመሞች ሰውነታችን አነስተኛ የደም ዝውውር እንዲኖሩ ያደርጋሉ። የወንድ ልጅ ብልት እንዲቆም የደም ዝውውር ወሳኝና አስፈላጊ ሂደት እንደሆነ ከዚህ በፊት አይተናል። ስለዚህ እነዚህ ከላይ የጠቀስናቸው ህመሞች የደም ዝውውርን እንዲቀንስ የሚያደርጉ ስለሆነ ለወንድ ልጅ ብልት አለመቆም ዋነኞቹ ምክንያት ሊሆኑ ይችላሉ። የወንድ ልጅ የብልት አለመቆም ከሚያስከትሉ ምክንያቶች ውስጥ ሶስተኛው ወንድ ልጅ አነስተኛ የቴስቴስትሮን መጠን ሲኖረው ነው። እንደምናውቀው ቴስቴስትሮን በወንዶች ውስጥ የሚገኝ ዋነኛ የወሲብ ሆርሞን ነው። በዋነኝነት የሚመረተውም በወንድ የዘር ፍሬ ውስጥ ሲሆን፣ በአነስተኛ መጠን ደግሞ በአድሬናል እጢዎች ውስጥ ይመረታል። ይህ ቴስቴስትሮን አንድ ወንድ ልጅ በጉርምስናው ጊዜ የሚከሰቱትን የወሲብ ባህርያት እድገት ከፍ እንዲል አስተዋጽኦ የሚያደርግ ሆርሞን ነው። በዚህም የወሲብ ፍላጎትን ይጨምራል። እንዲሁም የብልት አካል እድገት የሚያበረታታ ሆርሞን ነው። ስለዚህም አንድ ወንድ ልጅ አነስተኛ የሆነ የቴስቴስትሮን መጠን ከሆነ ያለው በተደጋጋሚ ጊዜ የብልት አለመቆም ችግር ሊያጋጥመው ይችላል። በሰውነታችን ያለውን የቴስቴስትሮን መጠን ለመጨመር ማድረግ ያሉብንን ተግባራት በሰፊው በሌላ ቪዲዮ እንመለከተዋለን። በስነ ልቦና ምክንያት ያለውን ስንመለከት የመጀመሪያው ፐርፎርማንስ አንዛይቲ ወይም በግንኙነት ጊዜ ብቃታችን አናሳ እንደሆነ መጨነቅ ነው። ይህ ስለ ብቃታችን መጨነቅ አእምሯችን ለስሜት መነቃቃት የሚያደርጋቸውን ዝግጅቶች እንዲገበድባቸው ያደርጋል። ሌላው የሪሌሽንሺፕ መልካም አለመሆን የሚፈጥረው የስነ ልቦና ጫና ነው። ከዚህ በመቀጠል ከፍተኛ የሆነ ዲፕሬሽንና ስትሬስ ለብልት አለመቆም መንስኤዎች ናቸው። በዚህ ቪዲዮ ብዙ እንደተማራችሁ ተስፋ አድርጋለሁ። ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ይህን ቪዲዮ ላይክ በማድረግ ያበረታቱን፣ እንዲሁም ሼር በማድረግ ለወዳጆቹ ይጋብዙ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑን። በዚህ ቻናል ባዩ ላይ ባለው የቴሌግራም ሊንክ በመግባት የቤተሰቦቻችን አንዱ አካል ይሁኑ። ስለ ስንፈተ ወሲብና ስለ ብልት አለመቆም ችግሮች በሌላ ቪዲዮ ሰፋ አድርገን እንደምንወያይ ቃል እየገባው የዛሬውን ቪዲዮ እዚህ ላይ እንጨርሳለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩኝ።